አማራ ፋኖ የተለያዩ ድሎችን እየተቀናጀ መሆኑንና መከላከያ ደግሞ ሚሊሻዎችን አሰልጥኖ ማስመረቁ ተነገረ። ከሰሞኑ የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር የደረሱበት ስምምነት በአመዛኙ ሰዓት ላይ ቤንዚን እንደ ማርከፍከፍ የሚቆጠርና ቀናይቶ የመጣል አዝማሚያ ያለው ሆኖ አግኝተነዋል ሲሉ መኢአድ፣ ኢሀፓ፣ አማራ ጊኖ ንቅናቄና እናት ፓርቲ በወቅታዊ ጉዳይ ላይ በሰጡት መግለጫ ተናግረዋል። በደሴ ከተማ በህፃን ልጅ እገታ ወንጀል የተከሰሱ ሁለት ግለሰቦች በሀያ አንድ አመት ና በአስራ ዘጠኝ አመት ጽኖት ስርዓት መቀጣታቸውን ና መሰል መረጃዎችን ለእናንተ የምናደርሳችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንደምትቆዩ ባለሙሉ ተስፋ ነን። ሰላም ጤና ይስጥልን። እንደምን አላችሁ? እንኳን ወደ ዜድቱ በሰላም መጣችሁ። ኢኮኖሚያዊ፣ ማህበራዊ ና ፖለቲካዊ ለውጦችን እየዳሰስን ለእናንተ የምናደርስበት ዩቲዩብ ቻናል ላይ ናችሁ። ቻናሉ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በመስጠትና ላይክ በማድረግ እንድታበረታቱኝ እየጠየኩ እናንተን በብዙ እንደምታተቱበት ባለሙሉ ተስፋ ነኝ። መልካም ቆይታ ይሆንላችሁ። የአማራ ፋኖ አንድነት በጎንደር ቋራ ኦሜድላ ና አድዋ ክፍለ ጦር ባደረጉት የተቀናጀ ውጊያ ስልሳ የአገዛዙ ሀይል ሲደመሰስ አርባ ዘጠኝ ክላሽኮቭ መሳሪያ መማረኩት ተናገረ። አማራ ፋኖ አንድነት በጎንደር ቋራ ኦሜድላ ና አድዋ ክፍለ ጦር በምርኮኛው ብርሃኑ ጁላ ጦር ድጋር በተደረገ ውጊያ በጠላት ከፍተኛ ኪሳራ መድረሱን የአማራ ፋኖ አንድነት በጎንደር የቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት መምሪያ ፋኖ አስቻለው አለባቸው የገለጸ ሲሆን በዛሬው ዕለት የካቲት 27 ቀን 2017 ዓ ም በምዕራብ ጎንደር ቋራ ወረዳ አልጣሽ ብሔራዊ ፓርክ ዙሪያ በተደረገው ውጊያ ነው ድሉ የተመዘገበው ብለዋል። የምርኮኛው ብርሃኑ ጅላ ስልሳ ዘራዊ ስኮዳኛው ሲደመሰስ ከባዝቴ ክላሽኮ መሳሪያ ወደ ፋኖ ገቢ መሆኑንና ወደ አልጣሽ ብሔራዊ ፓርክ መደበኛ መኪና መግባት ስለማይችል በትራክተር ተተኳሽና ስንቅ ለማሸጋገር ሲሞክር ትራክተሩ ከነሙሉ ትጥቁ ተተኳሽና ስንቁ በፋኖ እንደተማረከ ለማወቅ ተችሏል። አማራ ፋኖ አንድነት በጎንደር የቋራው ሜድላ ክፍለ ጦር አካል የሆኑት ዳግማዊ ቴዎድሮስ ብርጌድ፣ ነብሮ ብርጌድና አድዋ ክፍለ ጦር አካል የሆነው ነብሮ ብርጌድ የጥላትን ኃይል ድባቅ እየመጡት ይገኛሉ። የጥላት ኃይል ከመደምሰስና ከ ማድረግ የተረፈ ወደ ገለጎ ከተማ እየፈረጠጠ ይገኛል፣ ሲል ያማረ ፋኖ አንድነት በጎንደር የቋራው ሜድላ ክፍለ ጦር ህዝብ ግንኙነት ፋኖ አስቻለው አለባቸው ገልጿል። በሌላ ግንባር መረጃ ዛሬ ከጠዋት ሁለት ሰዓት ከሰላሳ የአገዛዙ የባንዳ ኮሎኔል ከባህር ዳር ወደ ዳንግላ ታጅቦ በመጓዝ ላይ ያለ በተወሰደበት የጥፍጣ ጥቃት ህይወቱ ማለፉ ተሰምቷል። ዱርቤቴ መግቢያ ደረቅ ወንዝ በተባለ ቦታ በተሰራው የደፈጣ የውጊያ ስልት የአማራው ፋኖ በጎጃም ሶስተኛ ክፍል ወጥር አቤ ጎበኛ ብርጌድ በሸማቂ ኮማንዶ ፍቃዱ ጌትነት ሻለቃ አባላት ተልኳቸውን በሚገባ በመፈጸም ኮሎኔሉ ከነ አጃቢዎቹ ሹፌሩን ጨምሮ መገደላቸው ታውቋል። ሌሎች አገዛዙ አባላት ሞትና ቁስለኛ ሆነው የተረፉ መኖራቸውንና የኮሎኔሉ ስም ስፋ ይፋ እንደሚያደርጉ የጎጃም አገው ምድር ክፍለ ጦር ሶስተኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል የእውነቱ ተገልጿል። ከጎጃም ግንባር ሳንወጣ ለሀያ ሰባት የጊዜያዊ አስተዳደር አመራሮች እውቅና መስጠቱን የሳሙኤል አወቀ ዘጠነኛ ክፍለ ጦር አባይ ሸለቆ ብርጌድ አስታውቋል። ክፍለ ጦሩ ተቆጣጥሮ በሚያስተዳድራቸው ቀበሌዎች በማህበረሰቡ ተመርጠው ህዝብን በሚያስተዳድሩ ጊዜያዊ የቀበሌ አስተዳደሮች የእውቅናና የሰርቲፊኬት ሽልማት ሰጥቷል። የአማራ ፋኖ በጎጃም በየደረጃው የሚወርዱ አስተዳደራዊ መመሪያዎችን ተቀብለው ከብርጌዱ ጋር በተቀናጀ የግንባር ቅደምትነት ሲያስፈጽሙና ሲተገብሩ የነበሩ የዛሬ ተሸላሚዎች በአስመዘገቡት የላቀ ውጤት ተመርጠው ሰው እውቅና መሰጠታቸውን የአባይ ሸለቆ ብርጌድ ሰብሳቢ ፋኖ አለማየሁ ታምር ተናግረዋል። የተጣለባቸውን ኃላፊነት በሚገባ በመወጣት የህብረተሰቡን የጸጥታ ችግር አስተዳደራዊና ፍትህ ጥያቄዎችን በቀበሌ መዋቅሩ መፍታት በመቻላቸው ለዚህ ታሪካዊ እውቅና እንደበቁም ተሸላሚዎቹ ተናግረዋል። የብልጽግና መዋቅራዊ ስርዓት ከፈራረሰ በኋላ ህዝቡን እያስተዳደረ የሚገኘው አማራ ፋኖ በጎጃም ከተቆጣጠራቸው አካባቢዎች ጊዜያዊ አስተዳደር በማዋቀር ህዝቡን ወጥ በሆነ አሰራርና መመሪያ እያስተዳደረ ከፍ ወዳለ ተቋማዊ እድገት እያምዘገዘገ መሆኑን የአባይ ሸለቆ ብርጌድ የአንበሳውን ድርሻ ወስዷል ሲልም የ አባሽ ልቁር ብርጌድ ሰብሳቢ ፋኖ አለማየሁ ታምር ተናግሯል። በእለቱ የነበረው ሰፋ ያለ ውይይት መድረክ የስድስት ወር የስራ አፈጻጸም ከቀበሌ አስተዳደሮችና የብርጌድ አመራሮች ለተሳታፊዎች ቀርቦ የተገመገመ ሲሆን አንኳር ችግሮችን በመለየት የቀጣይ አቅጣጫም ተቀምጧል ሲል ነው የገለጸው። በሌላ ዜና ሀገራዊ ቀውስ እያደገ ባለበትና ከዚህም ለመውጣት ሀገር አድን ርብርብ የሚያስፈልግበት በአሁኑ ወቅት ከሰሞኑ የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር የደረሱበት ስምምነት በአመዛኙ ሰዓት ላይ ቤንዚን እንደማርከፍከፍ የሚቆጠርና ቀናይቱ የመጣል አዝማሚያ ያለው ነው ሲሉ ከመያድ ኢህአፓ አመራጊው ንቅናቄና እናት ፓርቲ ተውጣጡ የድርጅቱ ሰብሳቢዎች ተናገሩ። ስምነት ተደርሶባቸዋል ተብለው ከተነሱትና በአቋም መግለጫ መልክ ከወጡት ጉዳዮች ዋና ዋናዎቹ በኦሮሚያ ክልል የሽግግር መንግስት ማቋቋም፣ አዲስ አበባን ወደ ኦሮሚያ ማጠቃለል፣ መተከል ወሎ፣ ድሬዳዋ፣ ሞያሌን፣ ሐረርን የኦሮሚያ ክልል አዋሳኝ ክፍሉ ክልሎች ወደ ኦሮሚያ ማካተት በክልሉ ውስጥ የሚደረጉ እንቅስቃሴዎች በገዳ ስርዓት እንደሚተገበሩ የኦሮሞ ነጻነት ሰራዊት የሽግግር መንግስቱ ሰራዊት ማድረግና የኦሮሚያን ዳር ድንበር እንዲያስከብርና በክልሉ ውስጥ ሰላም እንዲሰፍን ማስቻል የሚሉ ዋነኞቹ እንደሆኑ ተነግረዋል። እኛ የትብብር ፓርቲዎች በኦሮሚያ ክልል ብቻ አይደለም፣ በመላገራችን ሰላም እንዲሰፍን ለዚህም ግንባር ቀደሚና እንዲጫወት መንግስት ያመለከትና ስንወተውት ቆይተናል ያሉት ጥምር ፓርቲዎቹ አሁንም ሰላም በሀገራችን እንዲሰፍን ሁላችንም በጋራ መታገል ያለብን ወቅት ነው እንላለን። ላለፉት ስድስት ዓመታት የመከራ ህይወት እየገፉ ለሚገኘው የኢትዮጵያ ህዝብ የሚቻለውን ሁሉ በማድረግ በጋራ ታግለን የምናፈቅ የሚያስፈራውን ሰላም እውን ማድረግ ይጠበቅብናል እንጂ በተናጠል ያውም በክልል ደረጃ ወርደው የሚመጣ ሰላም አይኖርም የሀገራችንን አንድነት ማስጠበቅ አይቻልም በአንድ ክልል ሊቋቋም የታሰበ የሽግግር መንግስት ሀገራችን አሁን ከምትገኝበት ሁኔታ የበለጠ ያመሰቃቅላል ችግሮችንም ያባብሳል እንጂ መፍትሄ ሊሆን እንደማይችል መገንዘብ ያስፈልጋል ሁሉም አካባቢው ሰላም ካልሰፈነ ማንም ወገን ብቻው ነጻ አይወጣም የትኛውም ክልል ውስጥ በተናጠል ሰላም አይሰፍንም ስለሆነም በተናጠል በኦሮሚያ ክልል የሽግግር መንግስት መንግስት ማቋቋም የሚለውን አስተሳሰብ አጥብቀን እንቃወማለን ብሏል። ጥምር ፓርቲዎቹ በአንድ በኩል ጦርነት ይቁም እያሉ በሌላ በኩል በአጉራባች ክልሎች ጋር ጦርነት እንግጠም የሚሉ የግጭት ጠመቃ የሚያመነጩና እርስ በርስ የሚጣረሱ ክልሉን ጥቂት ፖለቲከኞችና የፖለቲካ ፓርቲዎች በሞኖፖል የያዙት ደሴት በማድረግ ራስን ብቸኛ ወኪል አድርጎ ለማስቀመጥ አሁንም የተጠያቂ ፖለቲካና የመጡብን አይነት ቅስቀሳ የማራመድ የስልጣን ጠበኛ ተናጋሪ መንፈስ ያዘለ አገር የገባችበትን ቀውስና ትልቁን አገራዊ ስዕል ያልተመለከተ ወይም መመልከት ያልፈለገ አካሄድ መሆኑን ለመረዳት አዳጋች አይደለም፣ ያሉት ፓርቲዎቹ ይህ አካሄድ በአገር ፍርስራሽ ላይ የራስን ጎጆ ለመቀለስ ያለመ ቅርብ አዳሪ ፍትህ አልባ ህገ መንግስታዊና ኢሞራላዊ ሆኖ አግኝተነዋል ብለዋል። በታሪክም በህገ መንግስቱም አዲስ አበባ የሁሉም ኢትዮጵያዊ ከተማ የፌዴራሉ መንግስት መቀመጫና ራሷን የቻለች ከተማ የአስተዳደር የተዋቀረላት እንዲያውም በሽግግሩ ቻርተር ክልል የነበረችን ከዚያም አልፎ የአፍሪካ ህብረት መቀመጫ የሆነችን ከተማ የአንድ አጎራባች ክልል አካል አድርጎ ማሰብና መጠየቅ ከቀን ቅዠትና ከጸብ ያለሽ በዳቦ ተለይቶ የሚታይ አይደለም ያሉት ፓርቲዎቹ በተጨማሪም መተከል፣ ወሎ፣ ድሬዳዋና ሐረርና ሞያሌን ወደ ኦሮሚያ ለማጠቃለል መሻት ምናልባት በዚህ ጊዜ ብቻ አብዛኞቹ ክልሎች በኢኮኖሚ በጦርነትና በውስጥ ቁስ የተዳከሙ በመሆናቸው ጎዶሎና ቀናቸውን ጠብቆ ወረራ ከመፈጸም ተለይቶ ተለይቶ የማይታይና የስብስቡን ፍላጎት የመጨረሻ ግቡ የት ድረስ እንደሆነ ፍንትው አድርጎ የሚያሳይ ነው ብለውታል። እርግጥ አገራችን ውስጥ ጠያቂና ተጠያቂ ስለጠፋ ዛሬ እንዳሻው መሆን መቻሉ ጠቅሞ ይሆናል። ምናልባት በኮሪደር ልማት ስም የከተማውን ተፈናቃይ ረፍት አልባ የሆነውን የአዲስ አበባ ሕዝብ ለጥቅለ ላይ ያዘጋጁት ይሆን እንድንልም አስገድዶናል ያሉት ፓርቲዎቹ፣ በአጠቃላይ በቅርቡ በኦነግ እና በኦፌኮ የተደረሰው ስምምነት አገራችንን በበርካታ አስርት አመታት ወደ ኋላ የሚመልሳት ስለሆነ በዚህ ጊዜ ቀልብ ገዝቶ አገር አድን ርብርብ ማድረግ እንጂ ባልበላውም ጭሬ ለ ላብስሰው መንፈስና በኢትዮጵያዊ ፍርስራሽ ላይ ጥቃቅን ጎጆችን ለማቆም ከመሯሯጥ በአንድነት መጋጋዝ ተጋግዘን በሀገራችን ውስጥ ሰላም አስፍነን ዜጎች በሰላማዊና ዴሞክራሲያዊ መንገድ ወኪሎቻቸውን በመምረጥ የዜጎችን መብቶች ሳይሸራረፉ የሚከበሩባት ኢትዮጵያውን እውን ለማድረግ በካራ ጠንክረን እንድንታገል ጥሪያችን እናቀርባለን ሲሉ የፖለቲካ ፓርቲዎች ጥምረት ተናግሯል። በደሴ ከተማ በህፃን ልጅ እገታ ወንጀል የተከሰሱ ሁለት ግለሰቦች በ21 አመት ጽኑስ ስርዓት ና በ19 አመት ጽኑስ ስርዓት ተቀጡ። ህፃን ልጅ አግተው ከወላጆቹ 700 ሺህ ብር እስከ 1 ሚሊዮን ብር በመጠየቅ ሲደራደሩ የነበሩ ወንጀለኞች በ21 አመት ና በ19 አመት ጽኑ ስርዓት ተቀጥተዋል ተብሏል። ሁለቱ ተከሳሾች ህፃኑን መስከረም 11 ከሌሊቱ ሰባት ሰዓት ሲሆን ደሴ ከተማ አዲስ ሰፈር ተብሎ በሚጠራው አካባቢ ከተኛ በት መውሰድ ነው ከቤተሰቦቹ ጋር መደራደር የጀመሩት የህጻኑ ወላጆችም ተደናግጠ ወደሆኑ ለፖሊስ በማሳወቃቸው በተደረገ ክትትል ህጻኑን ሲያዘዋውሩ መስከረም አስራ ሁለት ቀን በቁጥጥር ስር ውለዋል ብለዋል። የክስ መዝገቡ በደሴ ከተማ አስተዳደር ፖሊስ መምሪያ የአራተኛ ዋና ፖሊስ ጣቢያ የደረሰው የደቡብ ወሎ ዞን ከፍተኛ ፍርድ ቤት የካቲት ሀያ ሰባት ቀን ሁለት ሺ አስራ ሰባት አመተ ምህረት በዋለው ችሎት በሁለቱ ተከሳሾች ላይ የቅጣት ውሳኔውን ማስተላለፉን ተነግሯል። አድጋቾች በቀረበው ዜና ከተደሰታችሁ ሀሳብ አስተያየታችሁን አካፍሉን። እንግዲህ ይህንን የሚያስደስት ጉዞ ከእኔ ጋር እንጀምር። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ ያላደረጋችሁ ላይክ፣ አስተያየታችሁንም ኮሜንት መስጫ ሳጥን ውስጥ አስቀምጡልን። ስለነበረን ጊዜ እናመሰግናለን። ኢትዮጵያ ለዘላለም ትኖር።